መጋቢት ሀያ አራት የኢትዮጵያን ስብራቶች በማከም ዘርፈ ብዙ የልማት ስኬቶችን በማስመዝገብ ከተረጅነት መውጣት የሚያስችል አዲስ የልማት ምዕራፍ የተጀመረበት ታሪካዊ ዕለት መሆኑን በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል የገጠር ክላስተር አስተባባሪ አዲሱ አረጋ ገለጹ። መጋቢት ሀያ አራት እውነተኛ ህብረ ብሔራዊነትና የሕዝቦች እኩልነት ወንድማማችነትና የአንድነት መተግበር የጀመረበት ቀን በመሆኑ በኢትዮጵያውያን ዘንድ የተለየ ቀን ተደርጎ የሚታይ መሆኑን ነው አቶ አዲሱ የተናገሩት። ቀኑ ትልቅ ሀገራዊ ለውጥ መተግበር የጀመረበት ቀን በመሆኑ ለኢትዮጵያውያን ታላቅ የድል ቀን ነው ብለዋል። ቢቶቴ ሲዲግ ደሚያፉር ብያ ኢትዮጵያ ውልቂጡማን ሰባብሰብ ለሞታ መጋቢት 24 እውነተኛ ህብረብሔራዊነትና ወንድማማችነት ተግባራዊ መሆን የጀመረበት የህዝባችን የልማትና የዲሞክራሲ ጥያቄ ምላሽ ማግኘት የጀመረበት ቀን በመሆኑም ለህዝባችን ትልቅ ትርጉም አለው። በዚህ ቀን የጠንካራ ዲሞክራሲ ስርዓት መሰረቱን የጣለበት፣ በሺህ የሚቆጠሩ የፖለቲካ እስረኞች ከእስር የተለቀቁበት፣ ህዝቦች ነፃነታቸውን የተቀዳጁበት ቀን ነው። በተጨማሪም የተሰደዱት ወደ ሀገራቸው የተመለሱበት፣ የሚዲያ ነፃነት የተረጋገጠበትም ቀን ነው። አፋኝ ስርዓቶች የተቀየሩበት ትልቅ ሀገራዊ ለውጥ የመጣበትም ቀን ነው። ስለዚህ ይህ ቀን ለህዝባችን ትልቅ የድል ቀን ነው። መጋቢት አራት በተገኘው ድል የጀመረው ሀገራዊ ለውጥ ኢትዮጵያን በልማት ጎዳና ላይ እንድትራመድ፣ የህዝቦች የኢኮኖሚና ማህበራዊ ጥያቄዎች ምላሽ እንዲያገኙ ያስቻለ መሆኑን አቶ አዲሱ አረጋ ገልጸዋል። የህዝቦችን የልማት ጥያቄ ሊመለሱ የሚችሉ በርካታ የልማት ጥያቄዎች መመለስ መቻላቸውንም ተናግረዋል። ኢትዮጵያን የብልጽግና ተምሳሌት ለማድረግ የጀመሩ የልማት ስራዎች ተጠናክሮ ይቀጥላል ብለዋል። ቢቶ ተሰግደሜ ጉድን ደምደኔ ስቴ ከመጋቢት 24 በኋላ የጠንካራ ኢኮኖሚ ግንባታ እውን እንዲሆን የተለያዩ እቅዶችን ይዘን ወደ ተግባር ገብተን ነበር። ከዚህ ቀደም በነበረው ስርዓት ለኢኮኖሚ ወሳኝ ሚና ለሚኖራቸው ዘርፎች ትኩረት ባለመሰጠቱ ሀገራችን ማስመዝገብ የነበረባትን እድገት ሳታስመዘግብ ቀርታለች። ከለውጡ በኋላ ግን ለኢኮኖሚያችን ጠቃሚ ናቸው ለሚባሉ ለግብርናው፣ ለኢንዱስትሪው፣ ለቱሪዝምና ለማዕድኑ ዘርፍ ትልቅ ትኩረት በመስጠት ፈጣን የኢኮኖሚ እድገት ማስመዝገብ ተችሏል። በዚህ ሂደት ውስጥም የአርሶ አደሩን ምርትና ምርታ ማነትን ለማሳደግ የተቻለ ሲሆን ሀገራችን ስንዴ በመለመን ትታወቅ የነበረውን ታሪክ ለራሷ አምርታ ራሷን በመቻል ይህንን ታሪክ ቀይራለች። የምግብ ሉዓላዊነትንም ማረጋገጥ ተችሏል። በሌላ በኩል ትላልቅ ፕሮጀክቶችን አጠናቆ ቶሎ ወደ ስራ እንዲገቡ በማድረግ በኩል ትልቅ ስኬት ማስመዝገብ ተችሏል። በቅርቡም የአንድነታችን ምልክት የሆነው የህዳሴ ግድብ ግንባታን እናጠናቅቃለን። እነዚህ ሁሉ ስኬቶች በሰው ሰራሽና በተፈጥሮ ፈተናዎች ውስጥ ሆነን ነው ያስመዘገብነው። ይህ እድገታችን ተጠናክሮ ይቀጥላል። በሌላ